የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣችኋለን። የኮንዶሚኒየም ተመዝጋቢዎች ንቅናቄ ተጀመረም። ድምፃዊ አንዱ አለም ጎሳ እጩኛ ቀንን ያዱኛ ከህንፃ ወድቃ መሞቷ ተነገረም። በትግራይ ክልል የተፈራው ግጭት ተቀሰቀሰም። ጄኔራሉ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል አሉ። ፋኖ የመንግሥት አመራሮችን መግደሉ ተሰማ።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 በፕሬዚዳንቱ የተጻፈው ደብዳቤ እንደሚያሳየው ጀነራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ መላ ክልሉን ሕዝብና ወጣቱን ወደ ግርግር የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎች እያደረጉ በመሆኑ ነው ብሏል። የጀነራሎቹ እንቅስቃሴ ሕዝቡ ወደማይወጣው አዘቅት የሚከትነው ሲልም አስታውቋል። የፕሬዚዳንቱን ውሳኔ ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ትናንት መጋቢት 2 ቀን 2017 ዓ ም ባወጣው መግለጫም ውሳኔውን እንደማይቀበለው አስታውቋል። ያልሾ መሆን ያወረደ ነው ሲል ገልጿል። በተመሳሳይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔን ህገወጥ ሲል ኮንኗል። የትግራይ ሰራዊትን ለማፍረስ ሲደረግ የነበረው ሴራም ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ሲልም ገልጿል። ከዚሁ ጋር በተያያዘም ትናንት ቀን ታጣቂዎች በአዲግራት የሚገኘውን ጊዜያዊ አስተዳደር አፍርሰው ከተማውን መቆጣጠራቸው ተሰምቷል። በተጨማሪም ከመቀሌ 40 ኪሎሜትር ርቀት ላይ የምትገኘው አዲጉደም ከተማ ላይ የእነ ደብረ ጽዮን ታጣቂዎች ማምሻውን በመኪና ተጭነው መጥተው በተሰበሰበ ህዝብ ላይ ተኩስ ከፍተዋል ተብሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳም የክልሉ ታጣቂ አልታዘዛቸው ማለቱን ገልጸዋል። አመሻሹን አራተኛውን የጦር መሪ ጀኔራል ፍሳ ኪዳኑ ማንጁስን ማገዳቸውን የሚያሳይ ደብዳቤ ይፋ ተደርጓል። የድምፃዊ አንዱ ዓለም ጎሳጮኛ ቀነኔ ቀነኒ አዱኛ ከህንፃ ወድቃ መሞቷ ተነገረ። የድምፃዊ አንዱ ዓለም ጎሳጮኛ ጮኛ ሞትን በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ከመሞቷ አንድ ቀን በፊት የት ነበረች? የድምፃዊው ማናጀር ስለ ልጅቷ ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ ማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ከቅርብ ሰዎቿ የተገኘው መረጃ ያመለክታል። ልጅቱ ከመሞቷ አንድ ቀን በፊት ለልደቷ ፎቶ ስትነሳ እንደነበር በወቅቱ ፎቶ ያነሳት የነበረው የወንዴክስ ስቱዲዮ ባለቤት ወንደ ሰንጋሻው ተናግሯል። ፎቶግራፈሩም በፎቶግራፍ ስራዎች ካፈሯቸው ወዳጆች መካከል የቀኝ እጄ ምላት እህቴ ቀነኔ አዱኛ መካሪ፣ ጓደኛ፣ የክፉ ቀን ወዳጅ የነበረች ትናንት መጋቢት 1 2017 ዓ ም ከቀኑ ከቀኑ 10 ሰዓት ጀምሮ የልደት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያይተን ዛሬ ጠዋት መጋቢት 2 2017 ዓ ም ጠዋት ማረፏን አረዱኝ ብሏል። በተጨማሪም ከትላንት ወዲያ መጋቢት አንድ 2017 ዓም አመሻሹን ቀነኔ አዱኛ ከጮኛዋ ድምፃዊ አንዱ አለም ጎሳ ጋር በመዝናኛ ስፍራ አብረው እንዳሳለፉም ከተለያዩ ምንጮች የኢቨንት አዲስ ሚዲያ ያገኘው መረጃ ያመለክታል። የድምፃዊ አንዱዓለም ጎሳ ማናጀር የሆነው ሌሊሳ አንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ተናግሯል። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለው የሚናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከአመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሷን ወደ ምኒልክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤቱ እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዱ አለም ጎሳ ለጥያቄ ትፈለጋለ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ማናጀሩ ይናገራል። ለሁለት ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደሆነ አውቀ አውቃለሁ ሲል ሌሊሳ ይናገራል። የልጅቱ አሟሟት ምን እንደሆነ የምርመራ ስራ ተሰርቶ እስኪገለጥ ድረስ ህብረተሰቡ በትዕግስት ይጠብቅ፣ በሌላ በኩል አንዳንድ ግለሰቦች ተገቢ ካልሆነ ትንታኔ ይታቀቡ ሲል ፖሊስ አሳስቧል። የኮንዶሚኒየም ተመዝጋቢዎች ንቅናቄ ተጀመረም። የኮንዶሚኒየም ተመዝጋቢዎች ድምፅ የማሰማት ንቅናቄ ትላንት በይፋ ተጀምሯል። በአዲስ አበባ ከተማ አስተዳደር በ1997 እና በ 2005 ዓ ም መንግስት ያቀረበውን ጥሪ ተከትለው የተመዘገቡ የኮንዶሚኒየም ተመዝጋቢዎች ድምጻቸው እንዲሰማና መፍትሄ እንዲሰጣቸው የሚጠይቅ ሰፊ የማህበራዊ ሚዲያ ንቅናቄ በትናንትናው ዕለት በይፋ ጀምረዋል። በ20/80 እና በ40/60 የቤት ልማት ፕሮጀክቶች ተመዝግበው ከ20 ዓመት በላይ እና ከ13 ዓመታት በላይ የጠበቁት ተመዝጋቢዎቹ የማህበራዊ ሚዲያ ንቅናቄያቸው ከወትሮ የተለየ መሆኑን ለአቦል ዜና ገልጸዋል። ከዚህ በፊት የተካሄዱት የማህበራዊ ሚዲያ ዘመቻዎች መነሻቸው ተመዝጋቢዎቹ የነበሩ ሲሆን በባለስልጣናት፣ በሚዲያዎች፣ በተጽዕኖ ፈጣሪ ግለሰቦችና ተቋማት የማህበራዊ ሚዲያ ልጥፍ ስር መልእክታቸውን ያሰፍሩ የነበረበት ነው። የአሁኑ ንቅናቄ ግን ከጠቅላይ ሚኒስተር ጽፈት ቤት የታየው ተነሳሽነት ላይ የተመሰረተ መሆኑ ተገልጿል። የጠቅላይ ሚኒስተር ጽፈት ቤት ሰሞኑን ባወጣው ማስታወቂያ በሁሉም ዘርፎች የሚነሱ ጥያቄዎች እንዲደርሱት መንገድ ከፍቷል። ጽፈት ቤቱ ከትላንት በስቲያም በኦፊሴላዊ ፌስቡክ ገጹ ባስቀመጠው መልእክት በትምህርት በጤና በኢኮኖሚ ጉዳዮችና በሌሎች አምራች ዘርፎች ያሏችሁን ጥያቄዎችና ማብራሪያ የሚሹ ጉዳዮችን እስከ ማክሰኞ መጋቢት 2 2017 ዓ.ም ም ድረስ ይላኩልን በማለት የመላኪያ ሊንክ አስቀምጧል። እስከ መጋቢት 2 በብዛት ለሚነሱ ጥያቄዎችና ማብራሪያ ለሚያስፈልጋቸው ጉዳዮች የሚመለከታቸው የስራ ኃላፊዎች ተገኝተው ምላሽና ማብራሪያ እንደሚሰጡ የጠቅላይ ሚኒስትር ጽህፈት ቤት አሳውቋል። በዚህም መሰረት የኮንዶሚኒየም ተመዝጋቢዎች ጉዳይ ማብራሪያ እንዲሰጠውና እልባት እንዲያገኝ ተመዝጋቢዎቹ ሰፊ የማህበራዊ ሚዲያ ንቅናቄ አድርገዋል። የ2005 የኮንዶሚኒየም ተመዝጋቢዎች ለአቦል ዜና በላኩት መልእክት በጽህፈት ቤቱ ሊንክ በመግባት የተላከውን ይዘት አሳውቀዋል። ርዕሰ ጉዳይ በማለት የሚጀመረው የተመዝጋቢዎች መልእክት የ2005 የኮንዶሚኒየም ተመዝጋቢዎችን በተመለከተ አስቸኳይ ጉዳይ ለክቡር ጠቅላይ ሚኒስትር እንዲደርስ የሚጠይቅ ነው። እኛ የ2005 የኮንዶሚኒየም ተመዝጋቢዎች ከ13 ዓመታት በላይ እየጠበቅን ኮንዶሚኒየም ቤታችን ለማግኘት በትጋት ቆጥበን ቆይተናል። ነገር ግን ረጅም ጊዜ የምንጠብቀው ኮንዶሚኒየም እስካሁን ድረስ ሊደርሰን አልቻለም። ነገር ግን ቤቶቹ በተደጋጋሚ ለልማት ተነሺዎች እየተሰጡ እንደሆነ ይታወቃል። ይህ በእንዲህ እንዳለ በቤት ክራይ ውድነት ልጆችን፣ ቤተሰብን ይዘን እየተቸገርን ሲሆን፣ በባንክ ያጠራቀምነው ገንዘብ በዋጋ ንረት ምክንያት ዋጋ አጥቷል። ይህ በእንዲህ እንዳለ በኑሮ ውድነት ምክንያት ቤት ተከራይተን መኖር ስላልቻል ክብር ጠቅላይ ሚኒስትራችን ይህን ጥያቄ በአጽንኦት በመመልከት ቤቶቹ በቁጠባ ላይ ላሉት ተመዝጋቢዎች በጣም እንዲተላለፉና በጉጉት ለሚጠበቀው ነዋሪ ለጥያቄው መልስ ግልጽ በሆነ መንገድ በእርስዎ ጽሕፈት ቤት በኩል መልስ እንዲሰጠን በአክብሮት እንጠይቃለን ይላል። ይህንን መልእክት፣ ሁሉም ተመዝጋቢ እንዲሁም የኮንዶሚኒየም ተመዝጋቢዎች እንግልት የሚሰማው ሁሉ በጠቅላይ ሚኒስትር ጽፈት ቤት የፌስቡክ ገጽ ስር በመለጠፍ እንዲተባበርም ተመዝጋቢዎቹ ጥሪ አቅርበዋል። በተመሳሳይ የ1997 ኮንዶሚኒየም ተመዝጋቢዎችም የሁለት አስርት ዓመታት ጥበቃቸው እንዲያበቃና ና ጥያቄያቸው መልስ እንዲያገኝ የሚያስችል መልእክት ወደ ጠቅላይ ሚኒስትር ጽፈት ቤት እንዲልኩ ጥሪ ቀርበዋል። ለጠቅላይ ሚኒስትሩ የሚልኩት መልእክትም የአመታት ቤት ጥበቃችን በርሶ ዘመን እንዲያበቃ፣ በኪራይ ቤት የሚደርሰን ሰቆቃ፣ በኑሮ ውድነት እየሆነብን ያለው መከራ ሁሉ በእርሶ ዘመን መቋጫውን እንዲያገኝ እኛ የ1997 የኮንዶሚኒየም መዝጋቢዎች በፈጣሪ ስም እንለምኖታለን፣ የሚል መልእክት እየላኩ መሆኑን ገልጸዋል። የሰማ ላልሰማ እያሰማ ጉዳያቸው ትኩረት እንዲያገኝ ተሳታፊ እንዲሆኑም ጠይቀዋል። ምንም እንኳን መጋቢት ሁለት ቢያልፍም መልእክቶቹም በጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ስር በመለጠፍ እንዲረባረቡ ጥሪ ቀርቧል። በዚሁ አጋጣሚ የአቦል ቤተሰቦች በየዕለቱ የምንሰራቸውን ዜናዎች በመመልከት ላይክ በማድረግና አስተያየት በመስጠት እንድታበረታቱን ጥሪ እናቀርባለን። ጀነራሉ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል አሉም። ጀነራል ጻድቃን ገብረ ትንሳይ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆንም ጀነራል ጻድቃን በእንግሊዝኛ ባስነበቡ ጽሁፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው ወዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያለተማከል አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ለትናንት ጀነራል ጻድቃን ገብረሳይ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቅርብ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። ፋኖ የመንግስት አመራሮችን መግደሉ ተሰማ። የወረባቦ ወረዳ ዋና አስተዳዳሪን ጨምሮ የወረዳው ፖሊስ ኃላፊዎች ተገደሉም የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ የወረባቦ ወረዳ ፖሊስ ጽህፈት ቤት የወንጀል ምመራ ክፍል ኃላፊና ተወካይ የፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍስሃና ሾፌር አቶ ከበደ እንድሪስ ለመስክ ስራ በወጡበት በታጠቁ ኃይሎች በደረሰባቸው ጥቃት ህይወታቸው አልፏል ሲል የዞኑ መንግስት አሳውቋል። አመራሮቹ ለስራ በጉዞ ላይ ያሉ ባለሙያዎችም መንገድ ላይ በደፈጣ ጥቃት ጠብቀው ገድለዋል ሲል በመግለጫው ጠቅሷል። የዞኑ መንግስት እነዚህ ህይወታቸውን ያጡ አመራርና ባለሙያ የህዝብና የመንግስት ተልእኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ማህበረሰቡን በልማት እና በመልካም አስተዳደር ተጠቃሚ ለማድረግ ቀን ከሬት ሲተጉ የነበሩ ቅንና ታታሪ የህዝብ ልጆች ነበሩ ብለዋል። የዞኑ መንግስት በግድያው ህይወታቸውን ላጡ ቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። በዶናልድ ትራምፕ በዓለ ሲመት ላይ የተገኙ አምስት ባለጸጎች ከ200 ቢሊዮን ዶላር በላይ ከስረዋል ተባለ። ዶናልድ ትራምፕ 47ኛ የአሜሪካ ፕሬዝዳንት ሆነው ወዳጆቻቸው የአገራት መሪዎች እና ባለጸጎች በተገኙበት በይፋ በዓለ ሲመታቸው ተከብሯል። በዚህ በዓል ላይ የተገኙ የዓለማችን ቀዳሚ ባለጽጎች በዝግጅቱ ላይ ከተገኙበት ቀን ጀምሮ ኪሳራ እያስመዘገቡ እንደሆነ ብሉምበርግ ዘግበዋል። እንደ ዘገባው ከሆነ የፕሬዝዳንት ትራምፕ አስተዳደር ዋነኛ አካል የሆኑት ኤለን መስክ ብቻ ባሳለፉት ሁለት ወራት ውስጥ ብቻ የ148 ቢሊዮን ዶላር ኪሳራ አስመዝግበዋል። እንዲሁም የአማዞን እና የዋሽንግተን ፖስት ጋዜጣ ባለቤቱ ጆፍ ቤዞስ 29 ቢሊዮን ዶላር እንደከሰረ ተገልጿል። የአልፋ ቤቱ ሰርጌይ ብሪን 22 ቢሊዮን ዶላር፣ የሜታ ኩባንያ ባለቤቱ ማርክ ዙከንበርግ 5 ቢሊዮን ዶላር፣ እንዲሁም ፈረንሳዊ ፋሽን ኢንዱስትሪ ባለቤት በርናንድ አርናልት ደግሞ አምስት ቢሊዮን ዶላር መክሰራቸው በዘገባው ላይ ተጠቅሷል። በአጠቃላይ 17 ኩባንያዎች ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የ1 ነጥብ 4 ትሪሊየን ዶላር ኪሳራ ደርሶባቸዋል ተብሏል። ለባለጸጎቹ የገቢ መቀነስ ምክንያት ከተባሉት ውስጥ የፕሬዝዳንት ትራምፕ አስተዳደር አዳዲስ እርምጃዎች፣ ከሀገራት ጋር የገቡበት የንግድና ቀረጥ ውሳኔዎችና የተወሰኑት ባለጸጎች ከአስተዳደሩ ጋር ጥብቅ ቁርኝት አድርገዋል መባሉ መሆኑም ተገልጿል።